መታ ዘምራ ምን ብላ ነው የሄደችው? ለእሷ ስትናገር አገልግላታል እና ትምርት ተናግድላት ነበር። ከዛም ልክ ከዚህ ከወጣች በኋላ ያንችን ነገር ከዚህ በኋላ ተለውጧል፣ እንደገና ታገለግያለሽ። ያንችን ነገር ከዚህ በኋላ አመለጠ ያልቃት ልክ እንደወጣች ሐሙስ ልትሄድ ስልክ ተደወለላት ሌላ ቦታ

ወደ ጥልቁ እንዳይወጣ የተቆፈረ ወይም ተቆፍሮ ወደ ጥልቁ እንዳይወጣ እግር የተረገጠበት ከላይ ታትሞ አይወጣም፣ በቃ አከተመ የተባለ ነገር እንደነ ፈጥኖ ይሆንላችሁ እንደእኔ ፈጥኖ ለናንተ ለያንዳንዳችሁ በክርስቶስ ኢየሱስ ይሆንላችሁ። እግዚአብሔር ትልቅ ነው። አሜን። ኢየሱስ ጌታ ነው። እዚህ ቤት ትናንትናው ህብት ሳምንት መጣው የእግዚአብሔር ሰው እዚህ በህዝብ ወይ በጉባኤ ማን እኔን አየኝ ከተመለከተ በኋላ ወዲያውኑም ዘማር ታደለች፣ እግዚአብሔር ያንቺ ነገር ያፋጥናል አለ። ከዛ ከህዝቡ መካከል አምጥቶ እዚህ መዝሙር ዘምር አለ። ክብር ለይየሱስ ይሆን እ ምፀን መዝሙር እዚህ ጋ ስዘምር ዓመት ሁለተኛ ዓመት የቆየ ነው። ፋናላ ማለት ነው ይ መናገረ ልቀለ አጠራርግል እና ምን ሀገር የምንፈልገው ነገር ብሎ ያው እ የቃሌው ተባልነኝ እዛም እዘምዳለሁ ሌላ ቦታም እዘምዳለሁ፣ በተለያዩ ቦታ ሂጅ እዘምዳለሁ። በእርግጥ በሰው በሰው ውስጥ ያለው ለሰው ፒቱ ነው የሚታየው እንጂ ውስጡ አይታይም። ልክ ነው አይደለም ግን ክርስቶስ ኢየሱስ አባቴ ግን አብታም ነው። አሜን። በርግጥ በዛም ሊሆን ይችላል። ተገድቤ ማለትም አትዘምሪ ሳይሆን በብዙ ጫና ቤት ውስጥም ልክ ወጀብ አለ። በዛ መካከል ጥሼ ማገለግል ነበር። እግዚአብሔር ጸጋ ሰጥቶኛል። የዚህ ማረ ብቻ አይደለም የቃል ስብከት ጸጋም ሰጥቶኛል። ብዙ የወጣቶችን የሚመክርበት የትም የትም ያሉትን የሚረዳበት እንደ አቅም ያህል የሚረዳበትን ጸጋም ሰጥቶኛል። ግን ይህን ሁሉም ተከለክዬ በደበርኩበት ሰዓት ጥልምልም ባለበት ሰዓት እግዚአብሔር አምላክ የእግዚአብሔር ሰው አበን አነሳለን። ከዛ የተነሳ በቃ ለጥቂት ጊዜ ነፍሰ ጡር ነበርኩት አምናም ጀምሬ ያው ዘጠኝ ወርን ጨርሼ ወልጄን አምስት ወር ድረስ አመት ይሆናል እንግዲህ ዓመት ያህ ቤተክርስቲያን ብሄድን ናብያት ቸርች የተለያዩ ቸርች ወደ በዛ መካከል ግን እኔም ከሆነ ያመኛል ቁስል በቁስል ሆንኩት፣ ከታች ከእግሬ እስከ ጭንቅላት ድረስ ቁስል በቁስል ሆንኩት። ተቃጠልኩት፣ አቃጠለኝ፣ ወረረኝ። ተቃጥዬ እንዲሁም ወደ ውጭ ማልወጣም ብዬ ሽምቀቅ ብዬ ጨለመብኝ ነበር። ኢየሱስ ጌታ ነው። ያንን ግንቦት ወር ላይ ደግሞ እግዚአብሔር ስለዳኝ በዚህ ሁለት ሺህ አስራ ሰባት ሳይሆን ሁለት ሺህ አስራ ስድስት ላይ ግንቦት ላይ ቦረታ ይዤ አገልግዬ ከእር- ከተማሪ ትርብቅ አገልግዬ መጣሁ። ነገር ግን እዚህ አካባቢ ላይ የትም ሄጄ ነው የማገለግለው። ጸጋ ያለ ተገድቤ ነበረ። የገደበኝ ነገር ምንም ሆነ አልታወቀኝም። በተለያዩ ዝማሬ ወላይተኛ ስትዘምር አማርኛ ይመስላል፣ አማርኛ ስትዘምር ወላይተኛ ይመስላል። ባደባባይ እናገራለሁ እናገራለሁ፣ ኢየሱስ ጌታ ነው ተብዬ ነበረ። ዜማው ማረኛ ይመስላል ዜማው ወላይተኛ ይመስላል የተባልኩት እግዚአብሔር ቀን ያለ ያልኩ ነበር ኢየሱስ ጌታ ነው ከዛም የተነሳ ጥቅት ጊዜ ሆነ አንድ አመት ለኔ ከአስር አመት በላይ ሆነብኝና በዛው መካከል ነበርኩት እዚህ እግዚአብሔር ሰው ቃል አወጣልኝ በዚህ በቅርቡ ቀን እንዲሁም ነገ ነገ ወዲያ አካባቢ ስልክ ይደወልልሻል አለ አሜን ብዬ እዚህ እግዚአብሔር ሰው ከአቡ በወጣው ቃል አዘንቶ ንታይበስ ዛሬ አስራ አምስት ቀን ነው። ዛሬ ሳምንት ዛሬ ሳምንት በነብያቶች ለሁሉም ዘይት እየጸለህ ባንቺ ላይ ነይ ግዘሽ ደርሷል። ከዛሬ በኋላ አትገደምም ተገልተሻል ብዬሽ ዘይቱን በጠርሙስ ጨምረው እንዳለ ገለበት ክብ ከዛ ተደወለልኝ ነጋቱ ከዛ ነጋቱ ተደወለልኝ ንጋቱ ኢየሱስ፣ ዛሬ ምን እግዚአብሔር አንድ ሰው ከሞተበት ተደውለው ሂጄ በዝማሬ አገለገልኩ። ድጋሜ እያ ቸች አሁንም እንወድሻለን እኔ በእናትሽ ሌላ ጸጋም አለ አለ ድጋሜም ሂጄ ደግሞ በቃል አገልግዬ በጣም ዋው ዛሬ ሳምንት ወደዚህ ቸርች መጥቼ ለሁለት እህቶች የነበሩ ለነሱ ፊያስፖርት አውጥቼ ነበረ። ፊያስፖርቱ ደላላ እጅ ነበረና ቆይቶ ነበረ አልሰጠም ነበረ። ከዛ መጥቼ የእግዚአብሔርን ሰው አስጸለኩት። የእግዚአብሔር ሰው በቅርብ ጊዜ ደላላው ይደውልላል፣ ትሄዳለ አለ። በሳምንቱ ሳምንት ሳይሞላ እሱ ዛሬ ሳምንት ጸልዮ ነበረ ሐሙስ ዕለት ልጆቹን ይዤ እሱ ጋር ሄድኩኝ። ዛሬ ደግሞ ልመሰክር ወደ እናንተ መጥቻለሁ ብሎኛል። አጨብጭቡ ለጌታ ክብር። እዚህ የሚበልጠው ከአንድ መቶ እንሰማለን። እስቲ እግዚአብሔር ያደረገልኝ ነገር የዛነት እዚህ ይለኛል እና ቆየብኝ እና ፎቶ ላይ ምንድነው ስል ትራንስፖርት

የቆየ የቆየ የነሲፍ ብሎክ ያገራ በኢሞ በኖርማል ማግኘት ያስቸግረኛል። ደስ ካለ አንድ እንት ቦይስ ልኮ ይዘጋል። ከዛ በጣም ከበደ። እዛ ደግሞ ልጆቹ በጣም ያስጨናነቁኝ ነው። ከገጠር ከዛ በኋላ እዚህ ጋር አሁን ለዚህ ሳምንት በቃ እንደዚህ ይዤው ለእነ ሰለኝ እንደዚህ ነው። ፓስፖርት ዘላላ ይዞ ስልክን ዘግቶ በጣም ጠፋ። ከዛ በኋላ እሱ ራሱ ይደውላል። በቃ ሌላ በር ይከፍታል። ከዛ በኋላ ስልክ የዘጋ

አንድ ያቀን ከዛ እኛ ከሷ ጋር አንድ መንገድ ላይ እየመጣን የሆነ ቤት ልንፈልግ ነው። ይመቻል። እዚህ አካባቢ ያለ ጓደኛ ነበር። አንተ ከኛ ጋር ይመቻል ያለ ነበር። ከዛ ያው የተመካከረ ነበር። ሳምንት ከዛኛ እንደገባን ነው በቃ ምግብ ታስባለ መልእክት ትመጣላች። አዎ ነገርከኝ፣ ነጋዴ ትሆናላችሁ ምግብ ልትጀምሩ ነው። አዎ እኛም ያሳብን ነበረ እውነት ነው። ከዛ በኋላ እንደምንም ሁሉ ጀምረን የሰራነውን ሰው እግዚአብሔር ይመስገን ምግብ በጀመርን ሳምንት ሳይቆይ አለፈው እዚህ ቸርች መጥቼ ነበረ። እጄ ላይ ቁስል ወጥቶ ነበር። የእግዚአብሔር ሰው ቃል አወጣልኝ፣ ውሃም ሰጠኝ። መጀመሪያ ስራ አልሰራም ነበር፣ ግን ውሃም ከወሰድኩት በኋላ የእግዚአብሔር ሰው ቃል ካወጣልኝ በኋላ ልክ ወደ ቤት እ እጄን ታጠብኩ። ከታጠብኩት በኋላ ያለው ቁስል የት እንደሌለ እኔ አላወኩም። እንዳለበት ውሃ እረሳሁበት፣ ስራም ደግሞ ቀጠልኩ። ታዲያ

ካቆምኩ በኋላ በዚህ ላይ ቁስል ወቷል። እንዳለ እዚህ ላይ መጀመሪያ በልጅ ላይ ሌላ ነገሮች ላይ ተፅዕኖ ይኖራል። ከዛ በኋላ ወደዛ ከዚህ ጀምሮ ወደዛ ቁስሉ ወጣ። ከወጣ በኋላ ከእንቅልፍ ስነቃ አብጦ እንዳለ፣ የሆነ ከባድ እቃ ያዘ ነገር ይመስለኛል። በኋላ ከእንቅልፍ ምንድን ነው ስል አብጦ እንዳለ ወቷል። ከዛን ለመሳት ሲሞክር ከበደ። ከከበደ በኋላ አልቻልኩም፣ በቃ አቆምኩት።